ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ ዛሬ በጣም ቆንጆ ቆንጆ መረጃዎችን ይዤላችኋለሁ መምህርና ጋዜጠኛ ከአቢይ ይልማ ጋር ቆይታ እናደርጋለን የመጀመሪያው እንግዲህ እዚህ ስክሪን ላይ የምትመለከቱት አደገኛ የትቢያ ማዕበል ከተማይቱን ሙሉ ሰልቅጧታል ይሄ ደግሞ በቅዱስ መጽሐፍ በመጨረሻዎቹ ዘመናት ላይ ሊታዩ ከሚችሉ ክስተቶች አንደኛው ሆኖ የተቀመጠ ነው። እዚህ ላይ መሰረት አድርጌ የተወሰነ ቆይታ አድርግላችኋለሁ። ሌላኛው ደግሞ ፕሬዚዳንት ትራምፕ በገዛ ፈቃዳቸው አሜሪካንን ለቀው ለሚወጡ ስደተኞች ዶላር ሰጥተው ለመሸኘት ግልጽ የሆነ መመሪያ አውጥተዋል። ስለዚህ በነዚህ ዙሪያዎች ላይ እንመለከታለን። ዩናይትድ ኪንግደም በግልጽ ያወጣቻቸው የሀገራት ዝርዝር ተሰምቷል። በተለይም ከፍተኛ የቪዛ ሪስትሪክሽን በተለይ ወደ ዩናይትድ ኪንግደም ሄደው ለሚማሩ ወይም ለስራ ብለው ለሚሄዱ ከዚህ ቀደም ላላ ያለ ሕግ እንደነበራት ይታወቃል። አሁን ግን በጣም ጠንካራ ነገር አውጥታለች። እንደውም እነዚህ እነዚህ እነዚህ ሀገራት ሀገሬ ላይ በዚህ ደረጃ ላይ አፕላይ ማድረግ አይችሉም ወይም ደግሞ ለጊዜው እነዚህ ሀገራትን አልፈቅድም የሚል የቪዛ ክልከላ በይፋ አውጥታለች። በእነዚህ ዙሪያ ላይ እንመለከታለን። እንግዲህ የሀገራት አለማት እንደምታውቁት መጨረሻዎቹ ዘመናት ስደት ወደ የሀገራቱ ሁሉ እንደሚሆን ቅዱስ መጽሐፍ ነግሮናል። ሰው ሁሉ ወደ ሀገሩ የሚሰደድበት ሀገራት ከሌሎች ሀገር ዜጎችን የማይቀበሉበት አይደለም፣ ሊቀበሉ የራሳቸውን ህዝብ መከራና ጭንቀት የኑሮ ውድነት፣ ሌሎችንም ነገሮች ሀገራት መቋቋም የማይችሉበት ዘመን ሊሆን እንደሚችል ጌታችን በመጽሐፍ ቅዱስ በግልጽ በትንቢት ነግሮናል። ስለዚህ የእነዚህ አይነት ትንቢታዊ ክስተቶች መገለጫ ጊዜ ላይ ነው ያለነው። ነገሮችን ሁሌ ስናይ በዘመኑ ፍጻሜ ውስጥ ሊከሰቱ ላሉ ነገሮች አእምሯችንን አንቅተን ልባችንን እንደዚሁ አጎልብተን ልንጠብቅ የሚገባበት ጊዜ ስለሆነ በነዚህ ዙሪያ ላይ በየጊዜው አነቃችኋለሁ ባሉ በሆኑ በሚሆኑ ነገሮች ዙሪያ ላይ ጥልቅ ያለ ግንዛቤ እንዲኖራችሁ ትልቅ ጥረት አረጋለሁ ማለት ነው። በዚህም የተነሳ በዛሬው ፕሮግራማችን እነዚህ ርዕሰ ጉዳዮች ላይ ትኩረት እናደርጋለን። ውድ ቤተሰቦቼ በቅዱስ መጽሐፍ ላይ የተቀመጡት ትንቢታዊ ነገሮች ሁል ጊዜ ስናስተውላቸው በግል እኛን እግዚአብሔር ሊያነቃ የፈለገበት መንገድም ስለሚሆን እኔ ነገሮች ልብ እንድንል እጠይቃቸዋለሁ። ፕሮግራሙን ልቀጥል። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ይሄ የምታዩት ደስት በጣም አስፈሪ ምጽአታዊ ደስት ነው። አኒሜሽን ሁሉ ነው የሚመስለው፣ እውነት ለመናገር ማለት ነው። እውነት የማይመስል የትቢያ ግድግዳ ትመለከታላችሁ ይሄ ነገር እንግዲህ የተከሰተው በአልቃሲም በሚባል የሳውዲ አረቢያ ቦታ ነው። ይሄ በሳውዲ አረቢያ ባለች በዚህ ስፍራ ላይ የበረዶ ምት ያክል ከተማን በተለያዩ ቦታዎች ላይ በረዶ እንደሚመታ፣ በተለያዩ ስፍራዎች ላይ አሁን ባለ ሁኔታ ዝናብ ወይም ደግሞ በጣም ከባድ ማዕበሎች ሀገራትን እንደሚያጥለቀልቅ እንደዚሁ ይህችን ሀገር በዚህ ደረጃ ያክል ያጥለቀለቀና የመታ በጣም ሲቪር የሆነ ጋይጋንቲክ ዋል ኦፍ ደስት ነው የሚለው። የእጅግ ግዙፍ የሆነ የትቢያ ወይም የአቧራ ግድግዳ እስኪሰራ ድረስና እንደውም ዜናዎች ዴይሊ ሜል ሲናገር ምንድ ነው የሚለው ዛት ኢንገልፍስ ሳዑዲ ታውን ይለዋል፣ የሳዑዲ አረቢያ ከተማን የዋጠ በሚል ይገልጸዋል። ይሄ በጣም አደገኛ ስቶርም ነው ውድ ቤተሰቦቼ። እንግዲህ ይሄ ምጽአታዊ ስቶርም በዘመኑ ፍጻሜ ላይ ሊነገሩ ከሚገባቸው ልናሰላሰላቸው ልናውቅ ከሚገባቸው ነገሮች መካከል ይገኛል። ዜናው እንደሚናገረው እንግዲህ በሳዑዲ አረቢያ፣ በኩዌት፣ በጆርዳን ነው እነዚህ ነገሮች የተከሰቱት ኩዌትም ጆርዳንም ጭምር ተከስተዋል። ማሲፍ ደስ ስቶርም ነው የተከሰተው። እንግዲህ ዓለም በአንደኛው አቅጣጫ በጎርፍ አደጋ ትመታለች። አሁን በእስራኤል ራሱ የጎርፍ ምት ደርሷል እንደምታዩት ማለት ነው። በከፍተኛ የጎርፍ መጥለቅለቅ አደጋ በእስራኤል ውስጥ ተከስቷል። ሀገራት እንደዚህ ይሆናሉ። በሌላኛው ነው ደግሞ ዎል ኦፍ ደስት እንደገና ደግሞ የትቢያ ማዕበል የትቢያ ግድግዳ ከተሞችን ሲሰለቅ ታያላችሁ። የአልቃሲም የሚባል ፕሮቪንስ በሳውዲ አረቢያ ላይ የተከሰተው እሁድ ዕለት እንግዲህ በጣም የሚገርመው ፀሐይን እንደገና ደግሞ በሰዎች መኖሪያ ቤቶቻቸው ሁሉ ሳይቀር ጨለማን አምጥቶ እንደነበረ እዚህ እንደምትመለከቱት በጣም ድቅድቅ የሆነ ጨለማ ተከስቶ ከተማይቱ እርስ በርስ ሰዎች በጨለማ ውስጥ አይተያዩም ነበረ። ይሄ ጉዳይ ሲከሰት እንግዲህ የመጀመሪያው አይደለም፣ ነገር ግን እንደዚህ የገዘፈ ግን አይተው አይታወቅም። በቅርብ ጊዜ እንደዚህ አይነት ሪፖርት የለም እና አንዳንድ ፉቴጆች በተለይ የሶሻል ሚዲያ መረጃዎች እንደሚያሳዩት ደስካይ ተርንድ ብራይት ኦሬንጅ ሰማይ ወደ ብርቱካናማ ቀለም የተቀየረበት ሁኔታ ተስተውለዋል። ከተማዋን በዋጣት ሰዓት እንደገና ሬዲስ ቪዚቢሊቲ ቱርኒሪ ዜሮ እይታን ወደ ዜሮ ደረጃ ላይ ወይም ጨለማን ወደ ዜሮ ደረጃ አምጥቶ እንደነበረ እነዚህ የምንጮች በግልጽ አድርገው በዴይሊ ሜይል ላይ ያለው ዜና ያሳያል። እንደውም አንድ ዜሮ ሄድስ አፕ የሚባል ጋ ተያይዞ ያለ አፖካሊፕስ ወይም ምጽአታዊ ፊልም አለ ብሎ ይናገራል ዜናው። ሳምቲንግ አውት ኦፍ አን አፖካሊፕስ ፊልም ብሎ ይናገረዋል። ልክ የዚህ አይነት ሲኒማ ራሱ ተከስቶ ሳይንቲፊክ ፊክሽን በአካል መጥቶ ነው የተመለከት ነው ብለው ገልጸውታል ሚዲያዎቹ ማለት ነው። አልቃሲም ዋስ ሶ ዳርክ ኢት ሉክድ ላይክ ሳምዋን ሂት ደ ላይት ልክ የሆነ ሰው የቤቱን መብራት በእንጨት መጥቶ እንዳጨለመው ያክል ከተማዋ ድቅድቅ ወደ ዜሮ ደረጃ ላይ ድቅድቅ ጨለማ ወድቆባት እንደነበረና ጌቲንግ ኖክት ኦቨር ላይክ ዶሚኒዮስ ወደ ዶሚኒዮስ ወደሚቀየር ደረጃ ላይ እንደነበረ ይናገራል ዜናዎቹ ማለት ነው። በሳዑዲ አረቢያና በጉረቤት ሀገራት በኩዌትና በጆርዳን ይሄ ነገር ሲሆን እንግዲህ ክረንትሊ አንደር ሬድ አለርት ስትሮንግ ዊንድስ ሄቪ ሬይንፎል አብሮ ሲከሰት ስታዩ ምን ትላላችሁ ውድ ቤተሰቦች በጣም የሚደንቅ ነገር እኮ ነው እኔ በእውነት በጣም በጣም በጣም ነው የሚደንቀኝ እንዲህ አይነት ነገር ማለት እግዚአብሔር በዘመናት አስቀድሞ የነገረን ነገር ሁሉ ሲሆን ስናይ መቼ ይሆን ሰው ልጅ የሚባን ነው መቼ ይሆን የሚነቃው መቼ ይሆን የሰው ልጅ ተመልከቱ ይሄ በአለም ላይ ነው የሆነው በአለም ላይ ነው የተከሰተው ውድ ቤተሰቦች በሚዘገንን ደረጃ ማለት ነው ሶ መቼ ነው የሰው ልጅ የሚነቃው መቼ ነው እግዚአብሔርን ድምጽ የሰው ልጅ ለመስማት ዝግጁ የሚሆነው? መቼ ነው ሰው አሁን ባለበት ዘመን ታይቶ የማይታወቁ ነገሮች በየቀኑ እየተከሰቱ በየቀኑ አስደናቂ ነገሮች እየሆኑ ሲመለከት የሰው ልጅ መቼ ነው የሚነቃው? መቼው የሚባል ነው። ይሄን በተመለከተ እንግዲህ መጽሐፍ ቅዱሳዊ የሆኑ አስቀድመው በትንቢት የተነገሩ እንዲሁም ደግሞ በተለይ በታሪክም ጨምሮ በጣም የሚታወቁ ከፍተኛ ትንቢታዊ የሆኑ ጉዳዮች በብዛት ተስተውለዋል፣ ተሰምተዋል። በዚህ ሁኔታ ላይ ምን ይላል? በትንቢተ ሕዝቅኤል ምዕራፍ አንድ ስለ ዘመኑ ፍጻሜ ሲናገር እኔም አየው ኋልና እነሆም ከሰሜን በኩል አውሎ ንፋስና ታላቅ ደመና የሚበርቅም እሳት መጣ ይለዋል። በዙሪያውም ጸዳል ነበር ይለዋል። ልክ የአሁኑ አይነት ድቅድቅ ቀንን፣ ብርሃንን የሚሸፍን በመካከሉም በእሳት ውስጥ እንደሚብለጨለጭ የወርቅ አምሳያ ነበረ እያለ ይናገረዋል እና ይሄንን አውሎ ንፋስና ታላቅ ደመና የሚበርቅም እሳት የሚለውን በእንግሊዝኛው ዘ ግሬት ደስት ብሎ ይገልጸዋል ማለት ነው። ይሄንን በተመለከተ ተመሳሳይ ትንቢቶች ይነገራል። በተለይ በኦሪት ዘዳግም ላይ ኦሪት ዘዳግም ምዕራፍ መጽሐፍ 28 ከቁጥር 24 ስናየው እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርጋል ይላል። ትቢያና አፈር ያደርጋል እስክትጠፋ ድረስ ከሰማይ ይወርድብሃል ብሎ ያሳያል። ልክ አሁን ያለው ትቢያ ወይም አቧራ አፈር አድርጎ ልክ የምድርን ዝናብ መምጣት የተገባውን የነበረውን ትቢያና አፈር አድርጎት ያውም እስክትጠፋ እዚ ጋ እንደታየው ድቅድቅ ጨለማ እስኪሆን ድረስ ከሰማይ የወርድ ባህል ይላል። የምታዩት ነገር ሁሉ ከሰማይ የወረደ ድቅድቅ ተመልከቱ፣ ትንቢቱ ራሱ የተፈጸመበትን ነገር እናስተውላለን። ከሰማይ የወረደ ተመልከቱ፣ ቃል በቃል በትንቢቱ ላይ የተቀመጠውን ነገር እናያለን። በራስህም ላይ ሰማይ ናስ ይሆንብሃል። ናስ ይሆናል። የናስ ቀለም አሁን እዚህ በዜናው ላይ ሲታይ ደስቱ የናስ ቀለም የያዘ ወይም ደግሞ ብርቱካናማ የሚመስል ቀለም እንደያዘ ይናገራል። እንደገናም ከእግርህም በታች ምድሪቱ ብረት ትሆንብሃለች ልክ የጋለ ብረት እግ መሬት እንደሚያቃጥል እንደገናም ከፍተኛ የሆነ የሚያቃጥል ነገር ነበረ። እግዚአብሔር የምድርን ዝናብ ትቢያና አፈር ያደርጋል እስክትጠፋም ድረስ ከሰማይ ይወርድብሃል ብሎ ይናገራል ማለት ነው። ይህንን ትንቢቱን ልናሰላስል እንደገናም የእግዚአብሔርን ድምፅ ልንሰማ ይገባናል። በዚህም መጨረሻዎቹ ዘመናት ላይ እግዚአብሔር የሚናገራቸውን ነገሮች የተናገራቸውን ነገሮች በግልጽ ውድ ቤተሰቦቼ ልናሰላስል ያስፈልገናል። ይሄን በተመለከተ እንግዲህ ትቢያ ምን ያህል አደገኛ ነገር እንደሆነ በትንቢተ ኢሳይያስ ምዕራፍ 12 ቁጥር 2 ላይ ለኢየሩሳሌም ሲነግራት እናያለን። ኢየሩሳሌም ወይ አለና ትቢያሽን አራግፊ ሶ ይሄ ትቢያ የሰው ልጅ የሚሞትበት አፈር የሚሆንበት አፈር ነህና ወደ አፈር ትመለሳለ፣ ብሎ ያስቀመጠበት ነው። ስለዚህ ትቢያሽን አራግፊ ሲል ትቢያ መራገፍ ያለበት አደገኛ መንፈሳዊ መገለጫ እንዳለበት ያሳያል። በትቢያ መዋጥስ የዛ ተቃራኒ ነገር እንዳለበትም ያሳያል። ተነሺ ተቀመጪ፣ ምርኮኛይቱ የጽዮን ልጅ አንገትሽን እስራት ፍቺ እያለ ይናገራል። ስለዚህ አንድ ሰው ትቢያ ካራገፈ ከወደቀበት የተነሳ ነው። በትቢያ ከተሸፈነ እግዚአብሔራዊ ቁጣ እየታየበት ነው። ወደ ሌላኛው መረጃ ልውሰዳችሁ። ፕሬዚዳንት ትራምፕ እንግዲህ ኦፈርስ ኢሌጋል ማይግራንትስ 1000 ዶላር ሰጥቼ ራሳቸውን ከሀገሬ ማውጣት ለሚፈልጉት ይህን ያክል ብር ሽልማት ይሰጣሉ ብለዋል። እንግዲህ በጣም ብዙዎች ከተነገረ ጊዜ ጀምሮ ሀገራቸውን ለቀው አሜሪካዎቹ እንዲወጡላቸው ፕሬዚዳንት ትራምፕ ካሳወቁ በኋላ የአሜሪካ መንግስት ለማይግራንትስ ለመጀመሪያ ጊዜ ነው እንደዚህ አይነት ጠንካራ ሕግ ያወጣው። ለምን ቢባል ደግሞ እነሱን ከሀገር ስደት ለማስወጣት በሚል ወይም ደግሞ በአሜሪካ ውስጥ እንዳይቀመጡ ለማድረግ በሚል ስደተኞችን ወደ የመጡበት ለመመለስ በሚል አሜሪካ ከፍተኛ የገንዘብ መጠን እየጨፈጨፈች ነው የምትገኘው። ለአንድ ሰው ብቻ አንድን ሰው ከአሜሪካ ለማስወጣት አንድን ማይግራንት ወይም ስደተኛ ይዞ ለማቅረብና ከሀገር ለማስወጣት ከ17000 ዶላር ለአንድ ሰው ይፈልጋል በመባል በጀቱ በጣም ከፍተኛ ሆኖ ተገኝቷል። ማለት ነው እንግዲህ በዚህም የተነሳ እንግዲህ ሴልፍ ዲፖርቴሽን በጣም ኢዝ ቤስት ሴፈስት ኤንድ ሞስት ኮስት ኢፌክቲቭ ዌይ ቱ ሊቭ ዩናይትድ ስቴትስ ቱ አቮይድ አረስት በሚል አስቀምጦታል። መታሰር ከመታሰርና በራስ ፈቃድ ከመልቀቅ የትኛው ይሻላል? የተሻለው የሚሆነው በራስ ፈቃድ መልቀቅ ነው ነው የሚሉት ሆምላንድ ሴኩሪቲ ሰክሬተሪዋ ክሪስቲን ኖኤም በሚባል የሚታወቁ ሰው ናቸው። ስለዚህ በዚህ የተነሳ እንግዲህ ከመታሰርና አንድ ሺ ዶላር ይዛችሁ ከመውጣት ሄዱ ይሻላል ምረጡ እያለ ነው የትራምፕ መንግስት። ስለዚህ እንግዲህ ፕሬዚዳንት ትራምፕ ወደ ቤተ መንግስት ከመጡ ከባለፈው ጃንዋሪ በኋላ ካወጧቸው ሜጀር ክራክዳውንስ ከሚባሉት መካከል አንዱ በኢሌጋል ኢሚግራንትስ ወይ ደሞ ያልተፈቀደላቸው ስደተኞች ወይም መኖሪያ ፍቃድ የሌላቸው ስደተኞች በሚል ይጠቀሳሉ። ይሄ ደግሞ በጣም ኮንትሮቨርሻል ወይም አወዛጋቢ የሚባል ታክቲክ ተጠቅመዋል። ይህ ነገር ለማስተካከል በሚል ለምሳሌ ለብዙ አመታት ተዳፍኖ የቆዩ እንደ ዋር ታይም ህጎች አይነት የወጡባቸውን ህጎች በጣም ጠንካራ አውጥተዋል ተብለዋል። በዚህም የተነሳ በጣም ጥሩ መንገድ ብለው እሳቸው ያቀረቡት ሰልፍ ዲፖርቴሽን ነው። ስለዚህ በሰልፍ ዲፖርቴሽን ወይም ራስን በገዛ ፍቃድ ለቆ መውጣት ከእስራት ይዳርጋል፣ እንደገናም ደግሞ ዶላር ያሸልማል በሚል በግልጽ እዚህ ላይ አስቀምጠውታል። ይህም በተመለከተ እንግዲህ ቀደም ብዬ እንዳልኳቸው አንድ ሰውን ከሀገሩ ለማስወጣት በትንሹ እስከ 170 ዶላር ያክል ይፈጃል አቨሬጅ ኮስት

በጣም ከባድ የሆነ ነገር ነው ያደርጉ ያሉት። በዚህም የተነሳ እንግዲህ በጣም ብዙ ቦርደር ፓትሮሎች ሁሉ ወይም ደግሞ ወደ አሜሪካ ሀገር የሚገቡትን ከ7000 በላይ ሰዎችን በተለይ በአሜሪካና በሜክሲኮ ድንበር ላይ ከባለፈው ማርች ጀምሮ 7000 በላይ ሰዎችን የአሜሪካ መንግስት አስረዋል። ስለዚህ በዚህ መልኩ ኢሚግሬሽን ከስተም ኢንፎርስመንት የሚባል አይሲኢ የሚባል ቡድን አቋቁሞ ወይም አቋቁመው በዚህ ከፍተኛ ስርዓት መጠን ያለበት የዲፖርቴሽን አዲሱ አወዛጋቢ ህግ ይፋ አድርገዋል እንግዲህ ውጤቱ ምን ያህል ይመጣል የሚለውን ነገር በሂደት እንመለከታለን ነገር ግን መረሳት የሌለበት እግዚአብሔር አስቀድሞ በዚህ ዙሪያ ላይ ተናግሮናል እንግዲህ በመጨረሻዎቹ ዘመናት የሰው ልጅ ሁሉ ወደ የሀገሩ ለስደት እንደሚዳረግ ሀገራትም ሰዎችን አንፈልግም አንቀበልም ሂዱልን የሚል በጣም አደገኛ የሆነ ህጎችን እንደሚያጸድቁ ሰዎች ዓለም በከፍተኛ ጭንቀት ላይ መሆኗን እስኪረዱ ድረስ ቅጣት እንዳለ በቅዱስ ቃሉ ላይ የተቀመጠውን ነገር ልንረሳ እንደማይገባን መጠቆም ያስፈልጋል። እሱ ብቻ አይደለም፣ ሌላኛው መረጃ ከዚህ ጋር እያያዛል። ዩናይትድ ኪንግደም በተመሳሳይ ሁኔታ ውድ ቤተሰቦቼ ለቪዛ አፕሊኬሽን በተመለከተ ለአንዳንድ ሀገሮች በጣም ጠንካራ የሆነ ሕግ አጽድቃለች። እነዚህን ሀገራት እነማን ናቸው የሚለውን ነገር ማየት ይቻላል። ከዛ አስቀድሞ ግን የሀገሪቱ የዩናይትድ ኪንግደም ሆም ኦፊስ ፕላንስ የሚባለው ተቋም እንግዲህ በጣም በጣም ጠንካራ የሆኑ ከአሳይለም ሲከርስ ወይም ደግሞ ጥገኝነት ከሚፈልጉ ሰዎች ጋር ተያይዞ በተለይ ለስራና ለስተዲ ወይም ለትምህርት ጥናት በሚል የሚሰጡ ቪዛዎች በእንግሊዝ ሀገር ብዙ ውዝግብ እያመጡ እንደሆነ እየታየ ይገኛል። እነዚህም በተመለከተ አውር አፕካሚንግ ኢሚግሬሽን ዋይት ፔፐር ውል ሴት አውት ኮምፕሬሲቭ ፕላን ቱ ሪስቶር ኦርደር ቱ አውት ብሮክ ቱ አውር ብሮኪን ኢሚግሬሽን ሲስተም በሚል በግልጽ አስቀምጠውታል። ቀጣይ የሚለቀቅ ኢሚግሬሽን ዋይት ፔፐር የሚባል አዲስ ህግ እያጸድቁ ነው ያሉት። ለዚህ ህግ ህግ ላይ በጣም ጠንካራ የሆነ ነገር ይዘን እንመጣለን እያሉ ነው። ከነዚህ መካከል እንግዲህ የተወሰኑ ናሽናሊቲስ ወይም ሀገሯቱ ዜጎችን ወደ ሀገሯ እንዳይገቡ የሚያደርግ ጠንካራ ህግ እያወጣች ነው። ያ ብቻ አይደለም። እንግዲህ በቀጣይ ደግሞ በጣም ብዙ ሀገራትን እንግሊዝ እንደምትከለክል የሚያሳውቁ ነገሮችን ከአሁኑ በመረጃ እየታየ ይገኛል። ይህም በተመለከተ ለምሳሌ በአለፈው ዓመት ብቻ ከ108000 በላይ የዓለም ሀገር ሰዎች በዩናይትድ ኪንግደም አሳይለም ወይም ጥገኝነት ጠይቀዋል። ይህም ደግሞ ምን ይለዋል the highest level since record began in 1979 በ1979 መጻፍ መመዝገብ ከጀመረ ጊዜ ጀምሮ በአንድ ዓመት 108000 ሰው የፖለቲካ ጥገኝነት ሲጠይቅ ይሄ የመጀመሪያው ነው በሚል አስቀምጠውታል። ስለዚህ ከፍተኛ የፖለቲካ ጥገኝነት ከገቡ በኋላ ማለት ነው፣ ለትምህርት ለስራ ብለው ከገቡ በኋላ የፖለቲካ ጥገኝነት የሚጠይቁ ሀገራት በአንደኛ ደረጃ 10542 ሰዎች ጥገኝነት የጠይቁባት ሀገር ፓኪስታን ናት። በሁለተኛ ደረጃ 2862 ሰዎች ስሪላንካ፣ ናይጄሪያ 2841 ሰዎች አሳይለም ጠይቀዋል። በዚህም የተነሳ እንግዲህ ዓለም አቀፍ ተማሪዎችን በተመለከተ 732285 ኢንተርናሽናል ስቱደንትስ ወይም ዓለም አቀፍ ተማሪዎች በዩናይትድ ኪንግደም እየተማሩ የሚገኙት በ2023ና 24 ብቻ የገቡት ወይም ደግሞ እየተማሩ ያሉት ኒርሊ 750 ሺህ የሚጠጋ የዓለም ሕዝብ አብዛኛዎቹ ከህንድና ከቻይና ናቸው ይላል። ከህንድ 98000 ሰዎች በላይ ከቻይና ስለዚህ፣ ይሄ በዩናይትድ ኪንግደም ውስጥ ለስራና ለማጥናት በሚል ቪዛ ድሮፕ የደረገባቸው፣ 2024ን በተመለከተም የወጡ ጥናቶች አሉ። በዚህ አንጻር ከፍተኛ የህዝብ መጨናነቅ በሀገሪቱ ውስጥ የተከሰተ ነው ያለው። ስለዚህ የተወሰኑ ሀገራት ወደ አገሬ ላይ ቪዛ በጣም በጣም አጠብቅባቸዋለሁ፣ በሚል በግልጽ መናገር ጀምራለች። እንግዲህ በዩናይትድ ኪንግደም የማይግሬሽን አጠቃላይ የስደተኞች መጠን በ2023 ብቻ 9620 በ2023 ብቻ እና ቅድም የጠቀስኳቸው የተማሪዎች ወይ ለስራ ብለው ሄዱ ናቸው ግን በጠቅላላ በ2023 ብቻ 1 ሚሊዮን የሚጠጉ ስደተኞች ገብተዋል አለ። ህጋችንን ጠበቅ በማድረጋችን የተነሳ በቀጣዩ ዓመት ወደ 728000 ወርደዋል በ2024 ብለው፣ አሁን የ2024 25 ደግሞ ጥናት ውጤት እያጠኑ ነው ያሉት። ስለዚህ ህጉን በጣም ባጠበቅ ነው መሰረት ብዙ ሀገራት ከዚህ የወጡ ይገኛሉ በሚል የተጠቀሰ ይገኛል ማለት ነው። እንደሚታወቀው በዩናይትድ ኪንግደም አንድ ሰው ወደ ዩናይትድ ኪንግደም ለስራ መጥቶ ስራ ስራ አለው ብሎ ወጪ የሚያወጣ ከሆነ ከ26 ሺ እስከ 38 ሺ ፓውንድ ያክል ያወጣሉ። ይህም ደግሞ እንግዲህ ከፍተኛ ገንዘብ ነው፣ እየተሸጠ ወይም እየተገኘ ያለው በዛ ሀገር ለመገኘት ስለዚህ በዚህ የተነሳ ይሄን ቢዝነስ ያደረጉ ሰዎች የበጠበጡ ይነ ያሉት በዚህ ምክንያት ጠንካራ ህግ ለማውጣት ተገድጃለው። ለጊዜው ያወጣዋቸውን ሀገራት ዝርዝር እንኩ ብላ ዩናይትድ ኪንግደም አሳውቃለች። በቀጣይ ደግሞ ብዙ ዝርዝር አወጣለው የሚል መረጃ አካፍላለች። ስለዚህ በቀጣይ በጣም ብዙ ሀገራትን በዝርዝር እንደምታስቀምጥ፣ ለአሁን ግን የተባሉት ሀገራት ቀደም ብለን በጣም ብዙ ቁጥር አፕላይ ያደረጉት ፓኪስታን፣ ናይጄሪያና ስሪላንካ ለጊዜው በጣም ስትሪክትድ የሆነ ኦልሞስት መግባት እንዳይችሉ የሚያደርግ የስራና በስራም እንደገናም በትምህርትም ወደዛ አፕላይ እንዳይደረግ ከፍተኛ የሆነ ነገር በማድረግ ስኮላርሽፕም ምንም በቀላሉ ወደ እንግሊዝ መግባት እንዳይቻል ህግ አውጥታለች አሁን ባለበት ሁኔታ ነው። በቀጣይ ደግሞ ሌሎች ሀገራትንም በዝርዝር አሳውቃለሁ፣ በቀጣይ ብላለች ማለት ነው እንግሊዝ። ስለዚህ በሀገር ውስጥ ሰርቶ በሀገር ውስጥ አድጎ በሀገር ውስጥ ነገሮችን ሰርቶ ለመገኘት ፖለቲከኞች በከፍተኛ ደረጃ ሊሰሩና ሊያግዙ እንደሚገባ መጠቆም ያስፈልጋል። በጣም የሚያሳዝነው ብዙ ዜጎች በጣም ብዙ ሰዎች የዚህ ችግር ተጋላጭ መሆናቸውም ጭምር ነው ማለት ነው። በእነሱ ምክንያት እንግዲህ ሀገር በጣም ብዙ ዋጋ የምትከፍልበት በፖለቲከኞች ምክንያት ሀገር በጣም ብዙ ብዙ ዋጋ የምትከፍልበት ጊዜ እንዲያበቃ እግዚአብሔርን መጠየቅ ያስፈልጋል ማለት ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።